ሰላም ቤተሰብ፣ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ። እንኳን ወደ ቻናሌ መጣችሁ እያልኩኝ ዛሬ ጠቃሚ መረጃ ይዤላችሁ መጥቻለሁኝ። እሱ ምንድን ነው? እንዴት አድርገን ነው ማንኛውንም ቋንቋ ወደፈለግነው ቋንቋ ከአንድ ቋንቋ ወደ ሌላ ቋንቋ እየቀየርን በጉግል ትራንስሌት መጠቀም የምንችለው የሚለውን ጉግል ትራንስሌት አፕሊኬሽን ይዤላችሁ መጥቻ አለሁኝ እኔ እየተጠቀምኩበት በጣም አሪፍ አፕሊኬሽን ሆኖ ጠቅሞኛል። እናንተም እኔን ከጠቀመኝ ለምን እናንተስ ተጠቀሙበትም። ያው በርግጥ ብዙዎቻችሁ ትጠቀማላችሁ አቃለሁ፣ ግን አብዛኞቻችሁ ደግሞ እንዴት ነው እስኪ ያሳይን ብላችሁ የነበርና ላሳያችሁ ነው። አሁን ቀጥታ ወደ ፕሌይ ስቶር ትሄዳላችሁ። ፕሌይ ስቶር ላይ ከሄዳችሁ በኋላ ሰርች በተኗ ዋን ተነካላችሁ። ከዛ ከሰርች በተኗ ላይ ጉግል ትራንስሌት ብላችሁ ትጽፋላችሁ ማለት ነው። ጉግል ጉግል ትራንስሌት የመጀመሪያ ላይ ያለው ጉግል ትራንስሌት። ከዛ ብዙ አይነት ናቸው ጉግል ትራንስሌት ያሉት ኦልሬዲ እኔ ስላወረድኩት እዚ ላይ ኦፕን ብለዋል። እናንተ ላይ አይልም። ኢንስታል ነው የምታደርጉት። ኢንስታል ታደርጋላችሁ፣ ይወርድላችኋል፣ ትጠቀማላችሁ። ይቺ ጂ ካፒታል ጂ ያለባት ናት ትክክለኛ ማለት አሪፍ ናት። ሁሉም ይሰራሉ በእርግጥ ግን ይቺ በጣም አሪፍ ነች እና አክቲቭ ነች አሪፍ ነች። ጂ ያለባት ጉግል ትራንስሌት የምትለዋል ኢንስታል ታደርጋላችሁ። የኔ ኦልሬዲ ኢንስታል ስለሆነ ኦፕን ለዋለው እናንተ ሲያደርግላችሁ ነው ኦፕን ማለት ከዚያ ኦፕን ስትሉት እንደዚህ ብሎ ይመጣላችኋል። እዚህ ላይ ጉግል ትራንስሊት ኔትወርክ እንትን ብሎ ነው። አንዴ ኔትወርክ ኮኔክሽን ሂዶ ነው ኔ ጋ በኔትወርክ ነው የሚሰራው። ኔትወርክ ከሌለ አይሰራም። ያው ወይ ዳታችሁ መክፈት መቻል አለባችሁ፣ ወይ ዋይፋይ መጠቀም መቻል አለባችሁ። ይሁ ማለት ነው እና ጋይስ እና ጋይስ እንደዚህ ብሎ ይመጣላችኋል ስትከፍቱት። አሁን በቋንቋ መቀየር ከቻላችሁ በቋንቋ፣ በድምጽ መቀየር ከቻላችሁ በድምጽ፣ በጽሁፍ መቀየር ከቻላችሁ በጽሁፍ በማንኛውም። ለምሳሌ አሁን በቋንቋ ስላችሁ ሁለት አይነት ቋንቋ ነው። ወይ በድምጽ ወይ በጽሁፍ የምንግባባበት አለ አይደለም። በምልክት ምልክትም እንደዚሁ ፎቶ እያነሳችሁ መቀየር ትችላላችሁ። ማንኛው ነው። ለምሳሌ አረበኛ ጽሁፎችን ካሜራ አንስታችሁ ለመቀየር ጽሁፋቸውን ለማወቅ ከፈልጋችሁ እዚህ ላይ ካሜራ የሚለውን ነክታችሁ አንስታችሁ መቀየር ትችላላችሁ ማለት ነው። እና ለምሳሌ አንድ ነገር ቀይሬ ላሳያችሁ። እዚህ ላይ የምትቀይሩትን ቋንቋ ይደረድርላችኋል። እዚህ መጀመሪያው ላይ ትመርጣላችሁ። ለምሳሌ እኔ አሁን እንግሊዝኛ መርጫለሁ። እዚህ ላይ እዚች ሁለተኛዋ ላይ ደግሞ አሁንም ስትነኳት ወደ ማንኛው ቋንቋ ነው መቀየር የምትፈልጉት? ወደ አረበኛ ነው? ወደ አማረኛ ነው? ወደ እንግሊዘኛ ነው ይላችኋል። እዚህ የፈለጋችሁትን ሀገር ቋንቋ ትመርጣላችሁ እዚህ ላይ ማለት ነው። ከዛ አማረኛ ልምረጥ እስኪ። ለምሳሌ እኔ አሁን ከእንግሊዝኛ ወደ አማረኛ ነው ኔ መቀየር የፈለግኩት ማለት ነው። ለምሳሌ አሁን ሌት ስኮ ሌት ስኮ ብዬ ልጻፍ እስኪ፣ ለምሳሌ ጎ አሁን ሌትስ ጎ ብዬ ከጻፍኩኝ ጎ ትሉታላችሁ ወይም ሰርች ትሉታላችሁ። እዚህ ላይ እዚህ እንግሊዝኛው ሌትስ ጎ ነው የሚለው፣ ከታች አማርኛው ምን ማለት ነው? እንሂድ ማለት ነው። ይኸው እንሂድ ብሎላችኋል ማለት ነው። ይታያችኋል። አዚ እንሂድ ብሎላችኋል። ስለዚህ እንደዚህ እያደረጋችሁ መቀየር ትችላላችሁ። ሌላ ደግሞ እስኪ አሁን ይሄን ላጥፋውና ሌላ አይ አምጎና ብዬ ልጻፍ እስኪ አይ አም ጎና አሁን አይ አም ጎና አም ጎና የሚሉት በእንግሊዘኛው ማለት ነው እኔ እሄዳለሁ። አማርኛ ሲቀይረው ከእንግሊዘኛ ወደ አማርኛ ሲቀይረው አም ጎና ማለት እኔ እሄዳለሁ ማለት ነው። ከዛ ሌላኛው ከአማርኛ ወደ እንግሊዘኛ ደግሞ ልቀይርላችሁ እስኪ። ይሄ ከእንግሊዘኛ ወደ አማርኛ ነው እዚህ ላይ ያለውን ነው ዋና። እዚች ላይ ይችን ስትነኳት ከአማርኛ ወደ እንግሊዘኛ ተቀየርላችኋል። ለምሳሌ አሁን አማርኛ ምን ብዬ ልጻፍ? እስኪ ሽንኩርት ብዬ ልጻፍ። እስኪ ዝም ብለን ሽንኩርት፣ እያየችሁ ነው። ሽንኩርት አሁን ኦኒየን ነው ማለት ነው። ኦኒየን ብሎ አመጣልኝ። ስለዚህ እንደዚህ እያደረጋችሁ እየቀያየራችሁ እንት ማለት ትችላላችሁ፣ መጠቀም ትችላላችሁ። በጣም አሪፍ አፕሊኬሽን ነው። እኔን ጠቅሞኛል፣ ተጠቅሜበታለሁ። ስለዚህ እናንተም ተጠቀሙበት። እስካሁን የማትጠቀሙ ብዙዎቻችሁ እንደምትጠቀሙ አውቃለሁ፣ ግን ደግሞ አንዳንዶች የማይጠቀሙም ስላሉ ለነሱም እንድደርስ ነው ይሄንን ቪዲዮ የሰራሁት። አመሰግናለሁ። ሌላኛው በድምፅ ላሳያችሁ። በድምፅ እዚሁ ላይ ይሄ ከላይ ያለው ቋንቋ ስንጽፍበት የሚሰጠን ነው። በድምጽ ደግሞ አሁን ይችን የድምጽ ምልክቷን፣ የማይክ ምልክቷን ትነካላችሁ። እንደዚህ አድርጋችሁ ትነኳታላችሁ። ከዛ ለመጀመር የምትቀይሩት ከእንግሊዝኛ ነው፣ ከአማርኛ ስፒክ ነው ብያለሁኛ። አሁን ተናገር ማለት ነው። ከእንግሊዝኛ ወደ አማርኛ እየቀየረልኝ ማለት ነው። ግን እስኪ ከአማርኛ ወደ እንግሊዘኛ ደግሞ እንቀይረው። እኔ አሁን የምፈልገው ከአማርኛ ወደ እንግሊዘኛ ነው። ይኸው እቀይረዋለሁ። ከዚች የምቀያየሩባት የቋንቋን መምረጫዋን መጀመሪያ መምረጥ መቻል አለባችሁ። ከዛ እስኪ ስፒክ ናው ይላል። አሁን ልቀይረው። ይሄው ሰው ሰላም ነው ያለው። ግን ስትናገሩ እናንተ በደንብ መናገር አለባችሁ፣ ጥርት ያለ አማርኛ። እኔ ያዛርጎኝ ነው አፌን፣ ሌላ ያልኩ መስሎት ነው። እና በደንብ ጥርት አርጋችሁ ከተናገራችሁ ይተረጉምላችኋል፣ በጽሁፍ በቃልም ማለት ነው። ለምሳሌ መዳሞቻችሁ ስለናንተ እያወሩ ከሆነ ስልካችሁን ቁጭ አድርጋችሁ ትቀዱትና በኋላ ትራንስሌት ስታደርጉት ምን እንዳሉ ያስቀምጥላችኋል ማለት ነው። ከዛ ሌላ ምን ላሳያችሁ? እስኪ ወደ አረበኛ ለምሳሌ ልቀይርና ላሳያችሁ። ከአማርኛ ወደ አረበኛ እዚህ መጀመሪያ ላይ ያለውን አማርኛ ከዛ እዚህ ላይ ያለውን አረበኛን አድርግና እስኪ እንየው። አሁን መናገር የምፈልገው በጽሁፍ ላሳያችሁ መጀመሪያ፣ ከዛ ደግሞ በድምፅ አሳያችኋለሁ። ለምሳሌ እንብላ ወይ ስም ልጻፍ እሺ እንብላ ብዬ ልጻፍ። አሁን እንብላ ነው የሚለው በአማርኛ በአረበኛ እዚህ ጋር እንብላ ብሎ ጽፎላችኋል ማለት ነው። እና ስታነቡት አነባበቡን ይነግራችኋል። እዚህ ላይ ው ዳውና ነቁሉ ይህ አሁን እንብላ የሚለው ነገር ነው ማለት ነው በአረበኛ። እና እንደዚህ አድርጋችሁ ትለማመዳላችሁ ማለት ነው። በጽሁፍ ይሄ ነው። በድምጽ ደግሞ ሌላ ላሳያችሁ። አሁንም የድምጽ ምልክቷን እዚህ ላይ ትነኳታላችሁ። እች የምናገረውን ጽፎታል ከላይ የድምጽ ምልክቷን ብሎ ጽፎልኛል። አሁን አረበኛ ነው እዚህ ላይ ምክንያቱም ከአረበኛ ከአማርኛ ወደ አረበኛ ስላረኩት እዚህ ላይ አዳምጡት። ኢሻረቱን ሰውትየቱን በቃ እንደዚህ ነው ማለት ነው። ኢሻረቱን ሰውትያቱ እናያለው ማለት ነው። ስለዚህ ይሄን ይመስላል በጣም አሪፍ አፕሊኬሽን ነው። ካሜራ ደግሞ እዚህ ላይ ነው የምትጠቀሙት። እዚህ ይቺ የካሜራ ምልክቷን ትነኩና የምታነሱትን ነገር ያሳያችኋል። ትመርጣላችሁ። ለምሳሌ አሁን ከጋላሪያችሁ ከሆነ ከጋላሪ ውስጥ ትመርጣችሁ ኦፕን ትሉታላችሁ በታች የጋላሪ ምልክቷ ስላለችላችሁ ማለት ነው። የተጻፉ ነገሮችን ለምሳሌ በአረበኛ ተጽፈው እናንተ አረበኛ ማንበብ ስለማትችሉ ከሆነ የማታነቡ ከሆነ ያንን የተጻፈውን ካሜራ አንስታችሁ ትራንስሌት ስታደርጉት ይነግራችኋል በጽሁፍ ቀይሮ ማለት ነው እና ጉግል ትራንስሌት በጣም አሪፍ አፕሊኬሽን ነው። እየተጠቀምኩበት ነው። ተጠቀሙበት እናንተም። የዛሬው ቪዲዮ ይሄንን ይመስላል። አመሰግናለሁ። ሰብስክራይብ አድርጉልኝ። ቤተሰብ አበረታቱኝ። አዲስ የሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ነባር የሆናችሁም ላይክ አድርጉት። ቪዲዮውን ለሁሉም እንዲደርስ እኔንም እንድታበረታቱኝ። ስለዚህ መልካም ጊዜ፣ በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ ለሁላችሁም።